ፍርቱና ቤት ስለነበራት ወቅት ልታረግ እንደወጣች ነግራኛለች። ቤሪ በዚህ ጭንቀት ሰዓት ብቻ እየቀናሽ ባልሆነ እነሱ ምራ ሊበሉ እንደወጡ ጠባለች ደውላ ልኛለች። ቤሪ ምንድን ነው ወንድሜ ነው አላልሽኝም? እንደም የጭንቀት ስሜት አይታይ በደንብ ሊደንግጥና ባሌ ወንድሜ ገደለብኝ ብዬ ፖሊስ ጋር ደግሞ ይዝናት። አንተ ምንን ጭራቅ ሰው ነህ? እንደ ዝም ስላልኩ ሊበራ ያለውን ያጠፋብኝ። ይቅርታ ይቅርታ ይቅርታ፣ ቤሪ አትፍረዥብኝ። ማውረውን አላቆ ምን ማውረውን አላቆ። አሁን በቃ እስር ቤት ሆነ። መላ ፍጣሪ፣ ያኔ መታሰር አልፈልግም። እባክሽ ቤሪ ረ እባክሽ፣ ሰው ሳይመጣ የሆነ መላ ፍጠሪ፣ እባክሽ አንቺ መላ አታጭኝ፣ እባክሽ ቤሪ ማትረፍ አለብኝ አሁኔ፣ እንደምንም ብለሽ ማትረፍ አለብሽ ቤሪ፣ የሆነ በጣም

ቤርዬ በጣም ነው የማዝነው፣ በጣም ነው የማዝነው፣ ወንድምሽ ስለገደልኩ በጣም ነው የማዝነው። ግን ምን ያህል በወደ ነው? ይህን ያህል በደል እየፈጸምክብኝ ብኝ ይቅር ያልኩ መቼም መቼም ቢሆን እራሴን ይቅራሉ። እሺ በቃ፣ አሳልፈሽ አትስጪም። ቢያንስ ለነገሩ ነፍሰ ገዳይ አይደለሁ። አንደዛ ከሆነ ፖሊስ ጋር ልደውላ። ወንድሜ እባክሽ ተይኝ። እባክሽ እንደው ለእናቴ ብለሽ እባክሽ ተይኝ። እባክሽ ማሪ። በእውነት እናቴ ነኝ ካጣሽ፣ ሰው አትሆንም። እባክሽ ወንድሜም በጣም ነው የምወደው። እኔስ እሱን አጥቼ የለ? እባክሽ ቤሪ፣ የፈለግሽውን ነገር ጠይቂኝ። በእውነት የፈለግሽውን ነገር አድርግልሻለሁ። እሺ በይኝ፣ እባክሽ። ለማንኛውም የምንማቃቸው ሰዎች አሉ። ምንም ያደርጉ፣ እኔ እናንተ ይህን ነገር ማድረግ እንችላለን። ወንድሜ ገልጅ ወንድም፣ ጫካ ውስጥ ልቀብረው። ያው አንተ ቆንፍራው ሊቀበር እኔም ልቀብረው። ሰዎቹን ግን ታውቂያቸዋለሽ? ማለት ይሄን ስራ የሚሰሩ ሰዎች ትተማመኝባቸዋለሽ? እንደው ቢጠይቁን የተጠየቅነውን ከንዘቡራ መክፈል እንችላለን። የቅርቤ ሰዎች ናቸው፣ አታስብ። ለማንኛው አስክሬኑን በደንብ ይሸፋፍል ወንድሜ ወንድሜ ለኔ አርግ፣ የእናቴ ልጅ ወንድሜ። ታዲ ምንም ነገር እንዳልተፈጠረ ነው ማስመሰል አለብን።

በሰላም ነው ይሄ ሁሉ ሰዓት ሳንኳኳ ማከፍቱልኝ ገባኝ ምን አባሽ ነው የገባሽ አንች ውሻ ቤሪ አታያትም እንደ ገባኝ ስትል ሁ ይች ልጅ ክፍልሽ ገብታሽ ተጋደሚ በላት እኔ መኝታ ቤቴ ማንም ሰው እንዲመጣብኝ አልፈልግም ገባሽ አዝናለሁ ይህን ማድረግ አልችልም። ምን ነው ምን ተፈጠረ? የምርህን ነው እስኪ ንገረኝ። አሁንም አትወጂኝም? ፍቅር ለአንተ ዕቃ ዕቃ ጨዋታ ነው አይደል? ይቅርታ አልኩሽ አይደለም እንዴ? ይቅርታ፣ ይቅርታ እንዳደርግልህ ትፈልጋለህ? ይቅርታ እንዳደርግልህ ከፈለግህ ብሪቱ የምትባለውን ሴትዮ ከዚህ ቤት አስወጣልኝ። እሷን ካስወጣት ይቅርታ ታደርግኛለሽ? እሱን እሷን ከዚህ ቤት ካስወጣት በኋላ አብረን ብና ይሻል። ሞኝ ነሽ ፍርቱና። በጣም ጅል ነኝ፣ ጅል እሱ ተጸጽቷል ብዬ ዳግመኛ ወደ ልብ ያስገብችው ነበር። እሱ ግን አሁንም ልቡ እሷ ጋር ነው ያለው። ቆይ ግን እዚህ ቤት ምን እየተካሄደ ነው? እባክሽ ምንም እንዳትጠይቂኝ፣ ዝም ብለሽ መኝታ ቤትሽ ገብተሽ ተኝ። ደግሞ በአንዴ ወደ እሷ ተከረበልክ። ቆይ ግን እኔ ምን አይነት ማራባ ሰው ነኝ? እሺ አሁን ምንድን ነው የምናደርገው? አስክሬኑን እዚሁ ባኘው ቤት አቁመን? አረ ሽታውስ፣ ሰው ሲመጣ ምንድነው ምንድን ነው የምናደርገው? እኔ ትልቅ መስዋዕትነት እንደከፈልኩልህ አንተም ትንሽ መስዋዕትነት እንድትከፍልልኝ እፈልጋለሁ። አውቃለሁ፣ ፍላጎትሽ ፍርቱና አንድትሆት ባአለም እንድትተውልኝ ብቻ አይደለም። እና ምን ላድርግልሽ? ችግር የለም። እኔ የምታደርገውን እያንዳንዱን ነገር አንድ ባንድ እነግርሀለሁ እኮ። ምንምላርክ ምን ነው ፊትሽን እንዘፈዘብሽ? ሸንቆጤስ አይዞሽ፣ ምንም ሳላጎድል ወንድምሽን ይዤልሽ መጥቻለሁ። ደግሞ ደህና ስራ እንደሰራ ሰው ደከመኝ ይልልሻል። ያው ገብቶ ተጋድሟል። ለማንኛውም ግን ምን ሆነሽ ነው? ምንም አልሆንኩም። ምንም አልሆንኩም አባባልሽ ግን ምንም ጥሩ አይመስልም። በሱ ቤት እኮ የተፈቀረ መስሎታል። በጋሼ ቤት ነው። እስቲ ተይኝ። አንቺ ደግሞ ድሮም እኮ እኛ ሴቶች ፎንቃ ሲገባልን እንዲህ ነው የሚያደርገን። ምን ነው ፍሩዬ፣ ድጋሚ ይገባልሽ እንዴ? እኔ ምን አውቃለሁ። ምን አስነክታው እንደሆነ አላውቅም፣ ግልብጥብጥ ይላል። ምን ችግር አለ ታዲያ? እሱ ያስነካችሁን ነገር አንቺ ማስነኪዋ። አንቺ ቀን ልጅ ምን አለብሽ? ቆይ ምን አርገሹ ነው? ማለቴ ምን አርጋብሽ ነው? እኔ ይበቃኛል፣ ከዚህ በላይ አልችልም። ቆይ ምንድን ነው? ወጣ ከማለት ያመለጠኝ ወሬ አለ እንዴ? ደክሞሽ አይደል የመጣሹ ጊቢና ረፌቤ በእናሻል ጭቅጭቅ ከማሌ ጋር ቅፍቀፍ ከባሌ ጋር። አይ ፍርቱናዬ፣ ስለ ራስሽ ነው። ባክሻው ሮሽ፣ ሁለተኛ እዛች ክፍል አልገባም። ሲጀመር በወንድሜ ፊት ለማስመሰል ብዬ ነው እንጂ አውቄ እንደሆነ ያውቀዋል። አውቀሽ ከሆነ ታዲያ ለምን እንደዚህ አበሳጨሽ? ምግብ በልተሻል? እኔ በጣም ርቦኛል። ቀላል በልቻለሁ። ወንድምሽ ግን እንደዚህ እንደሚታየው አይደለም። ሴት ልጅ መንከባከብ ቀላል ይችልበታል። ውይ ሻንቁዬ፣ በደንብ አዝናናሽ ፍርቱና ደግሞ ስራ የለው ኬት አምጥቶ ይከፍላል ማለት። እኔ እኛ ምግቡን ብር የከፈልኩት አየሽ አይደል አየሽ ለፍቅር ስል ምን ያህል መስዋዕትነት እየከፈልኩ እንደሆነ ማለት። እስኝ አሁን ደሞዝ ያልቋል። በምን ነው ወር ሙሉ የምደርሰው? ይሸንይሄጉዳ ግድ የለም አንድ ቀን ይክስሻል። ራሲይፈነዳነው እኔ ምልህ እስኪ ሰዎች እንደጠራቸው ሁሉ እንደተኝ ጅጋር በአስክሬኑን አንተ ምን እና ደውለሽ ጠሪያቸው ነው። ከዚህ ሌላ ምርጫ አለን ወይስ? እኔ እናንተ ሄደን እንቅበረ እነሱ መኪና አላቸው። ወደ ደግሞ መኪና ያስፈልጋል። ወይኔ ወንድሜ፣ እንደዚህ ታሰቡት መኖሩ የሚያላምንም። ወይኔ ጉድሽ ብሄሪ፣ ወይኔ ጉድሽ ብሄሪ። በቃ ስለዚህ እኛውን ቀስ ብለን ሬሰው ነጦን ይሸከማሉ። መጀመሪያ መጠቃታቸው ብታረጋግጥ ይሻል። ደግሞ ይዘውስጥ ወጣ

እውነቴን ነው ብሄሬ፣ ይህን ለታሽ መቼም ረሰው አይመስለኝም። እሱም አን የምትረሰው አልፈልግም። ከዚህ በፊት እንደነገርኩ አንተንም ወንድሜን አጥቼ መኖር አልችልም። ለዛ ነው ወንድሜ ላይ እንደዚህ የጨገንኩት። ወንድሜ፣ ይገባኛል፣ ይገባኛል። እኔ በደንብ እንዲገባ ነው የምፈልገው። ለማንኛውም አሁን እኔ የምልህ ነገር ታረጋለህ? እሱን ባትይኝ እራሱ ምን ምርጫ አለኝ? እኔ ያን ሁሉም መስዋዕት ከፍዬልህ አንተ ስለ ምርጫ ታወራለህ። እሺ፣ በትክክል ምን እንዳደርግልሽ ነው የምትፈልጊው? ነፍሰ ገዳይ መሆኔን እናት እንዲያውቁ እፈልጋለሁ። ምን ሸንጉዴ አልተነሳም? ሸንቁጤማ ተነስቼ ምን ሰራለው ብሎ ተኝቷል። ምን ማለት ነው ማለትማ ያው እንደተኛ ምግብ እንዲቀርብለት ፈልጎ መሰለኝ ደግሞ በዛ ላይ ቀኑ ሙሉ ስራ ስፈልግ እየዞርኩኝ እየደከመኝ ነው አለ ቆይ ግን በቃ እሱ ኑሮውን እዚህ ያደረገ ማለት ነው ምን ማለትሽ ነው ፍርቱና የህቱ ቤት አይደል እንዴ ይሄ የኔ ቤት አይደለም ገባሽ እታለም እንኳን ደህና መጣሽ። እትዬ ምን አለበት ደውለሽ ብትነግሪኝ? መናኸሪያ እኮ መተን እንቀበልሽ ነበር። ማነው ምራቴን ያስከፋብኝ? ፍርቱና ላይ ምንድን ነው የተፈጠረ? ነገር አለ? እንደ ድሮውም እኮ እኔ እግሬ ሲወጣ የሆነ ነገር እንደሚፈጠር ልቤ ነግሮኝ ነበር። ምንም አልተፈጠረም፣ እታለም። አንቺ ስለናፈቅሽኝ ብቻ ነው። ቢቢሲ እውነቷን ነው። አይ ትዬ፣ ቢቢሲ ደግሞ ከመቼ ጀምሮ ነው እውነት እውነቱ የሚናገረው? ስለ ምራቴ ነው እየጠየኩሽ ያለሁት። ነው አይ ምንም የተፈጠረ ነገር የለም። ማለቴ ፍርቱና የራሷ ክፍል ከመተኛ ተውጭ፣ ማለት ነው ትዬ። እነ እታለም አረፍ በይ

አንተ ካደረስክብኝ ጉዳት አንጻር እቺ ምንድናት? ቢገባ የፍቅር ልክ ነው እያሳየሁ ያለሁት እኔ እና እናቴም፣ በማስፈራ ነው የፍቅርሽ ልክ የምገልጩ? እና ምን ማድረግ ነበረብኝ? አንተን አሳልፎ መስጠት? ያንን አንተ ብትፈልግ እንኳን እኔ አላደርገውም። እሺ ነገርኩ። ያላንተ ህይወት ባዶ ናት። አንዳንዶቹ ወጣ ብለንም ስንመጣ ደንገት ጠውሎ አይቀበሉንም ወይ? ቀለል እንዲልሽ ጀርባሽ ልሽሽ እንዴ? እኔ ከሄድኩ በኋላ የተፈጠረ ነገር አለ እንዴ? አልዋሽሽም። በእርግጥ ትልቅ ነገር ተፈጥሯል። ወይም ሊፈጠር ነበር። ወይ ደግሞ ዝም ብዬ አይምሮዬ እያሰበው ሊሆን ይችላል። ምንድነው እሱ? ግምት ነበር። ታለም፣ ልጅሽ አያፈቅረኝም። ምንድነው እንዴ? አንድ ያፈቅረኛል፣ ና አንድ አያፈቅረኝም የምትይው? ድጋሚ ማታ ብሪቱ ፊት አዋረደኝ። ክፍሌ እንዳትመጭ አለኝ። ለምን አላቅምታለም። ቤት ውስጥ ደበረኝና አየር ለመቀበል ወጣሁ። ተመልሼ ወደ ቤት ስመጣ ሌላ ሰው ሆኖ ነው የጠበቀኝ። ድሮም የሆነ ነገር ሞልታው ነው። የእኔ ልጅ ባዶ አይደል? ቀፎ እኮ ነው ባዶ። ነገር ደግሞ የሰጡትን ነገር ነው የሚቀበለው። የእውነት በእናቴ ሽንገላ የእውነት ክልቤ ነው። በቃ እኔ የአንተ መጫወቻ ነኝ አይደል? ከንቱ ቃላት ናቸው ውስጤ ተቀምጠው እኔን ከመጉዳት ውጭ ምን ይሰሩልኛል? ቢያንስ አንድ እርምጃ ወደፊት ተራምደናል። ወደ ኋላ መመለስ የሚባል ነገር የለም። እኔ ምልሽ፣ አባትሽ መቼ ነው የሚመጡት? እኔ እንዲመጣ አልፈልግም። ለምን? እኔ ቆንጆ፣ ብቻ ይችን እማትረባ ፈርተሻት እንዳይሆን። የእሷን ነገር እኮ ለእኔ ታዩ ብዬሻለሁ። ከዚህ በኋላ የዚህ ቤተሰብ ጭንቀት መሆን አልፈልግም። የቤተሰቡ ውጋት ይቺ ቤሪ የሚሏት ኬሲ ይመስላኝ። እኔ ለሸንቁጤ ሁሉንም ነገር ልነግረው ወስኛለሁ። ቆይ እስኪ ምንድን ነው እንደዚህ ዝም ብሎ መጣደፍ? ነገሮችን እኔ አስተካክላለሁ አልኩሽ አይደል? በጣም ደክሞኛል ልታለም። ይሄ ነገር ከአቅሜ በላይ ሆኖብኛል። ጥሩ እንግዲያው ንገሪውና ይለይለታል። እኛም እኮ እውነት አለን አይደል? የማይፈልገኝ ከሆነ ከዚህ በኋላ የእኛ እውነት እርባና አለው ብለሽ ነው? ወዶ ነው የሚፈልግሽ? እኛ እኮ ገፍተን መሀል መንገድ ድረስ አምጥተነው ነበር። ምን ብላ እንደቀየረችው አላውቅም። ሸንቁጤ ስለዚህ ነገር እውነት ሲያቅ ምን ሊሆን አንቺ ሳትሆኚ እኔ ነኝ ቀስ ብዬ የማናግረው በጣም ያዝንብኛል። የኔው ከረፈፍ ላይ ይዘንበት እንጂ አንቺማ ምን ቦጣሽ። ከዛ ለእናትና አባዬ ይነግራቸዋል። ነገሮች ወደ ነበሩበት እስኪመለሱ እሱን ጉዳዩን በሚስጥር እንዲይዘው እንነግረዋለን። አንቺ ወንድሜን አታውቂውም። እምታለ ይሄ እንግዲህ አስር ጊዜ ወንድሜ ወንድሜ አትበይኝ። አንቺንሽ እንጂ ኃይለኛ ያደረግሽው ሸንጉጤ የዋ ሰው ነው እና እውነቱን እንዲያውቁ እፈልጋለሁ። እኔ አድርጊ ያልሽኝ ነገር በሙሉ አደረግኩኝ። ከዚህ በላይ ምን ላድርግ? የዚህ ቤት አስተዳዳሪ መሆን እፈልጋለሁ እኮ ከሜ በላይ አዎ፣ ከእናትም በላይ ሆኜ። ቆይ ግን እርስዎ ግን በር ማንኳኳት መች ነው የሚለምዱት? ቤቴን ለቀሽ እንድትወጪ እፈልጋለሁ።